አው እናጋባለን። አላህ ስብሓንሁ ወተዓላ በተከበረው ቃሉ ያላገቡን እህቶችን፣ ወንድሞችን እንድናጋባ አሱናል። ሰራተኞችን በስራቸው የሚሰሩትን እንኳን ሰራተኞች እንዲጋቡ እንድናረግ አሷል። ስብሓንሁ ወተዓላ ሱረቱን ኑር ላይ በተከበረው ቃሉ በአንኪሑ ለአያማ ሚንኩም ወሷሊሒነ ሚን ዒባዲኩም

መጥፎ ሐራም ላይ መውደቅ ነው። በሐራም ተቃቅፎ መሄድ ነው። ከማያውቁት ወንድ ጋር ተቃቅፎ መሄድ ነው። ሀላል ያስፈራል። አልሐምዱሊላ። አሰላሙ አለይኩም ወራሕመቱላህ ወበረካቱ። ወድሄት ወንድሞች እንዴት ዋላችሁ? እንዴት ቆያችሁ? እንደሚታወቀው በሸሪዓል እስላም ውስጥ መጋባትን አላሁ ሱብሐነሁ ወተዓላ በቁርኣኑ ደንግጎታል። ነቢዩም ሰለላሁ ዓለይሂ ወሰለም በሐዲሳቸው አስቀምጠውታል።

ቤተሰብ ወይም በወልይና በሁለት ምስክሮች ነው ምለን ኒካ እንደዛ ካልሆነ የለም ብሎናል። ፈይዘን ዲኑና ከራሚሉን ወሙክተሚል ዲናችን ሙሉ የሆነ ነው። ነገር ግን በዚህ ስርዓት በዚህ ሰሞን እየዞር ያለው በዚህ በሶሻል ሚዲያ ላይ ላ ላቀተ ብልእስላም ከእስልምናችን ጋር ምንም ግንኙነት የለው በል

ይህ አንቀጽ እያዘዘ ያለው ማንን ነው? ይህ አንቀጽ እያዘዘ ያለው አውሊያ አምርን ነው። የሴቶቹን አባት፣ ወንድም፣ አጎት፣ አጅዳድ ወይም አያቶችን እያዘዘ ያለው፣ ወይም ደግሞ አሲያዶችን ማለት ነው። የባሮቹን ባለቤት ማለት ነው፣ ወይም ደግሞ የባሮቹን አለቃ። አንቀጹ እያዘዘ ያለው የሴቶቹን ባለቤት ወይም ቤተሰቦቿን ነው ማለት ነው፣ ወይም ደግሞ የባሪያዎቹ አለቃ ነው ያዘዘ ያለው። አማ በዚህ አንቀጽ ላይ ተገድፎ አላህ አማኞቹን አዟቸዋል አጋቡ በማለት ብለው አድራሻው የማይታወቅ ሰው ባል አድራሻ ብቻ አይደለም፣ ባል አድራሻ ብቻ አይደለም፣ ማንነት የማይታወቅ ሰው እንድርሃለን ወይም እንድርሻለን በማለት እየተሰራ ያለው ይሄ ወደ ዝና መጣራት ወይም ወደ ፋሽ መጣራት ነው። እነዚህ ሰዎች በአንቀጹ መስራት ከፈለጉ የወለዱ ልጆችን ይዳሩት አምጥቶ ምክንያቱም አንቀጹ የሚያዘው ልጆቻችሁን ነው እያለ ያለው ወይም ደግሞ መንታህታ ዊላየት ይኩም በእናንተ ተጠያቂነት ስር ያለን ነው አንቀጹ የሚያዘው። እናንተ ጋር መታ ወይም እናንተ ጋር መጥቶ ታፕታፕ ስላደረገ ቤተሰብ ልትሆኑ ትችሉ። ይሄ ብቻ አይደለም፣ አብሰው ግለሰቧ እንኳን የአማኞቹን ሴቶች ማገባት አይደለም ልጇን መስጠት ትችላል። ልጇን መስጠት አትችልም። ልጇ ለልጇ ወኪል መሆን አትችልም። በሸሪያችን ማለት ነው ለሴት ልጅ ወሊይ የሚሆነው ኒካህ ላይ ባል ብቻ ነው ወይ አባት ብቻ ነው ማለት ወይም ደግሞ አጎት ወይም ደግሞ አጅዳድ ማለት ነው ወይ ንዕላ። ሌላኛው ደግሞ የሕራም እንድጃፍ መስፋፋት ነው። ምክንያቱም እዚህ ይገናኙና እንደገና በግል ሊያውሩ ነው የሚባሉት ሴትና ወንድም ማለት ነው። እዚህ ላይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ላ የክልወና ረጅሉን ቢምረአትን

ትከተላላችሁ ማለት እዚህ ጋር ትዕዛዝ አይደለም። ተጠንቀቁ እንዳትከተሉ ማለት ነው። እያኩም ማስፈራሪያ ነው። ግለሰቡም ሐላል አያስፈራም ይላል። ይህ ተደብቆ ሲሰራ የነበረውን ወንጀል አደባባይ ላይ አውጡ ማለት ነው። ተደብቆ የሚሰራ ወንጀል እና አደባባይ ላይ ደግሞ አምጥቶ የሚሰራ ወንጀል እኩል አይደለም ካለ ነቢዩ ሰለላሁ አለይሂ ወሰለም ኩሉ እመቲ ሙዓፈን እለል ሙጃሄሩን ብለዋል። ሁሉም እመቶች ወንጀላቸው ይተውላቸዋል ይማርላቸዋል። ግልጽ አድርጉ አደባባይ ላይ የሚሰሩት ሰዎች በስተቀር ብለዋል። ይህ ደግሞ ወደ ሀራም መዳረሻ እያደረጉ ያሉት እንጂ ወደ ሀላል መዳረሻ እያደረጉ አይደለም። አላህ ፍሩ። የነብዩ ሰለላሁ ዓለይሂ ወሰለም ንግግርን ተከትሉ። የአላህ ሱብሃነሁ ተዓላ ንግግርን ያለ ቦታ ወስዳችሁ ማስረጃ ይሆናል ብላችሁ? ለመታወቅና ግርግርን ለመፍጠር አትጠቀሙበት። ያለ ቦታ እየፍስራችሁ ለመጀመሪያ ጊዜ ዘውጁን ዘውጁን ማን እንዳለ ታውቃላችሁ? የአረቦቹ ልጆች ናቸው። መጫወቻ መቀለጃ ማለት ነው። ስለዚህ የትኛውም በአረብኛ የተናገረ ነገር ሐዲስ ወይም ቁርአን አንቀጽ አይደለም። በጣም የሚያሳዝነው ደግሞ ሁለት መቶ ሶስት መቶ ሰው ፊት ለፊት ተቀምጠው ስምንት ቁጥር ነኝ ጥቁር ነኝ

በሳር ነገር ስንሄድ ቁርአን የሚለው የእናንተን ባህሪያ ነው የሚለው። እና እዛ ስር ተሰብስባችሁ ያላቸው ሰዎች እናንተ የእሷ ባሪያ ናችሁ፣ እንደ ሰራተኞቻችሁም ይላል እያለች ነው። እና እናንተ የእሷ ሰራተኛ ናችሁ ነው ስለሚታደርጉላት ሰራተኛ ከታ ለእሷ ሰራተኛው ናችሁ ነው። ድ ለ አይኔ ጉድ ነው ያየው። ይሄን ሁለት ቀን አይኔ ጉድ የምን ካላችሁም አዳምቱን ትላንትና ነው መሰለኝ ዶክተር አሲያ ቤት ሶስት ሰዎች መጡ። ፌመስ ሰዎች አይኔ ጉዳይ ያልጠበቅኳ ሴት አገኘኋት እዛ አንደኛ የተረገዝን ባላባት ሙነወር ጀማልን የሚያገባ ሰው ካለ የሚያገባ ሴት ካለሽ እኔን አስያን አናግሪና፣ እሱ ጋር አገናኛቸዋለሁ። እነሱም ማግኘት አይቻልም። ቁጥር አንድ ያዙ። እሱ የተረገዙን ባላባት የሚያገባ ቁጥር ሁለት ኩኪስ ቆንጆ አንስት ኩኪስን የሚያገባ ወጣት ካለ እኔን አስያን ናግሮ እሷን ማናገር ይቻላል። በእኔ ላይ ነው ኩኪስ የምትገኘው። በፍጹም እነሱ ብታናግሩም ብትሉ አይመልስላችሁም። አበደን አለች። ቁጥር ሶስት ዙዙ የአባዩዋ ባላባት አሸባሪ፣ ግብጽ ስታሸብራቸው የነበረችው አንስት፣ እሷን ማግባት የፈለገ ሰው እኔን አስያን አናግሮ የእሷን ቁጥር ማግኘት ይችላል። ብላ እኔ ኩኪስን አልጠብኳትም ነበረ እውነት ለመናገር ማለት ነው እነሱን የሚያገባት አልጠብኳትም ነበረ ማለት ነው እውነት ለመናገር ማለት አላውቅም አላውቅም አልሞም አላህ ይዘውጃችሁ ጥሩ ሷሊህ ባል አላህ ይወፈቃችሁ ያረብል ዓለም እህቶቻችን በእንደዚህ አይነት እንግዲህ ራሳቸውን እያረከሱ አላህ ሷሊህ ባል ይስጣችሁ አይባችሁን ሁሉ ነገራችሁን የሚሸሽግ ይሄ ድዋይ ነው ግን ማለት አንዳንዴ የክብር ጉዳይ፣ እስኪ እናውራ ስለ ክብር ጉዳይ ትንሽ እናውራ። እና ለምንድን ነው እስከዛሬ ያላገቡት እነት ሰዎች እስኪ ራሳችሁን ጠይቁ? ብላ ለምሳሌ ሙነወር ጀማል፣ ሴት አጥተህ ነው? ወላ ምን ችግር ሆኖብህ ነው? እውነት ሴት አጥተህ ነው? ይሄ ለአንተ ጥያቄ ነው። ሴት አጥተህ ነው? ወላ ተረገዝ እውነት ለአንተ የሚሆን ተረገዝ? ሴት እያጣህ ነው? ተረገዛቸውን እያየህ ነው? እያማረጥህ እየጠንኳት ነው? ጥያቄ ለእኔ ነው። ለአድርሱልኝ ኩኪስ ኩኪስን የመሰለች እንስት በነቢያችን ታሪክ ላይ በተለያዩ ሰዎች ላይ ታሪክ በዛ በቀላጼ ድምጧ ሰዎችን እንትን እያለች እንትን የምትል እንስት ቆንጅዬ እንስት እንግዲህ መልኳን አላየሁም፣ አላሁ አለም ልብሷን ያየሁት እሷ ያላገባቸው እስከዛሬ ለምንድን ነው እውነት? ባላተሽ ነው የአገርሽ፣ የሚያቅሽ የምታቂው፣ የምትተዋወቁ ሰዎች ባላተሽ ነው ዙዙንም እንደዚሁ ማለት ነው። አሁን ሰዓት እኔ እንደኔ በሶሻል ሚዲያ የመጣች ሴት በአናቷ ትክክል ልትበል፣ ወላ አቢድ ትሁን፣ ወላ አብደላህ ትሁን፣ ወላ ቤሌነር ትሁን፣ ወላ ትዳር ጨዋታ አይደለም። ትዳር አሁን ሰዓት እስኪ አንዷን ሴት ጠይቂያት። ሁለት ሶስት አራት ወንድ ያላገባች አግብታ ያልፈታች ሴት በፍጹም አይገኝም። ወንዱም እንደዛው ማለት ነው። ትዳር ምግብ ቤት ነው ወይ ሲቀነዝርባችሁ እየገባችሁ ምን ነው ሲበርድላችሁ እንደ ምግብ ቤት አደረጋችሁ ትዳር ነው እንቴ ትዳር እኮ ነቢያቶች እዚሽ ምድር ላይ የመጡበት ትልቅ ዓላማ ነቢያችን አለ ሰላት ወሰላም እኮ አግቡ ምርጧን ሴት የምትወልደውን ዘሯ ምርጥ የሆነው መርጣችሁ አግቡ ነው ያሉት እንጂ ዝም ብላችሁ ከየሜዳ እየጎፈፋችሁ እያገባችሁ ስትመች ሲቀነዝርብህ አግብተህ ሲበርድ ልህ የምትፈታ ምግብ ቤት አይደለም እኮ ተጣል ጎበዝ። እስኪ ስናንተ ፍረዱኝ፣ ካጠፋሁስ አረሙኝ፣ አርሙ እንደኔ እስቲ ውድ ሆኑ ሀቂቃ ረተው እንደው በሶሻል ሚዲያ የመጣች ሴት ሚስት ትሆናለች ብላችሁ እንዳትሳሳቱ። ያጀማ ሰላሳ ይሄ ኒቃቢስት የተለያዩ አብዱላህ እየመሰሉ ወንድንም ሴትንም አትመኑ። የሰው ልጅ ልክ እንደ መጽሐፍ ነው መጽሐፍ ገለጽ ስታደረጉት እንግዲህ የያዘውን ማስታነቡት ጉድን ታዛላችሁ። የሰውን ልጅ እንደዛ ነው ግን ሌሽ ሌሽ ሀሳቡን እሰማለሁ ሁኔ ካጠፋሁ ይቅርታ ጠይቃለሁ። ግን በእንደዚህ ሁኔታ ላይ የሚመጣ ትዳር እንዴት ነው? እባካችሁ እስኪ ሀሳብ ከተሳሳስፋ አረሙኝ እና እባካችሁ እንኳን ዛሬ ማንነት ለማንነት የማይተዋወቅ ሰው ተጋብቶ እየተጋቡ አይደል? እንደ ሴት ሁላ አራት አምስት፣ ወንዱም እንደዛ በቃ ልክ እንደ ምግቤ ሀሳባቸው